መረጃ የሚሰጡት የፖሊስ ጣቢያ ሊሆን ይችላል፣ ሆስፒታል ሊሆን ይችላል፣ ቀይ መስቀል ሊሆን ይችላል፣ መድያ ሊሆን ይችላል፣ ጥቅና ቤት ሊሆን ይችላል፣ ስልክ ሊሆን ይችላል። የተለያዩ ነገር ይጠቁምልናል። መደባቸው ነጭ ናቸው፣ ዙሪያቸው ደግሞ በቀይ የተቀባ ነው። መልእክታቸው ደግሞ በጥቁር እያሰላልፈዋል ብለናል። አጠቃላይ የአለም አቀፍ መንገደ ጊዜዎች አጠቃላይ ሪቫይስ ወይም ደግሞ አጠቃላይ ነገራቸው አለው። አልናገርም ብዙ እኔ መስማት ነው እንጂ ወይ ማንበብ ነው እንጂ እሺ ሰላም ለእናንተ ይሁን። እንኳን ወደዚህ ቻነል በሰላም አጣችሁ። ይህ ቻነል ኢትዮስኪል አካዳሚክ ይባላል። ኢትዮስኪል አካዳሚክ በሙያ ዙሪያ ትምህርትና ስልጠና ይሰጣል ማለት ነው። ስለዚህ ይህ ቻናል ላይክ እና ሰብስክራይብ እያደረጋችሁ፣ ወደ ሌላ ደግሞ ሼር እያደረጋችሁ አብራችሁ ሁኑ ኔት። እሺ ወደ ዛሬ ትምህርታችን ከመግባታችን በፊት እንደሚታወቀው ስለመንጃ ፈቃድ ትምህርት ሙል ኮርስ እየሰጠው እንደሆነ ይታወቃል። ወደ ዛሬ ትምህርታችን ከመግባታችን በፊት ከባለፈው ትንሽ እንትን አልበላቸው ወይም ደግሞ እንደ መጋል ስጣቸው ማለት። ስለዚህ ዓለም አቀፍ የመንገድ ዳር ምልክቶች ነው በሰፊ ባለፈ ያየ ነው። ስለዚህ ዓለም አቀፍ የመንገድ ዳር ምልክቶች ማለት ዓለም አቀፋዊ ይዘት ያላቸው ሆኖ የመንገድ ሁኔታ አስቀድሞ ለአሽከርካሪ የሚነግሩት እና አደጋ የሚቀንስልና ፍጥነት ያለው ፍሰት ወይም ደግሞ ኳሊቲ ያለው ፍሰት ትራፊክ እንዲኖር ያግዛሉ ብለናል። ዓለም አቀፍ በሚያስተላልፉት መልዕክት ዓለም አቀፍ የመንገድ ዳር ምልክቶች የሚያስተራርጥ መልእክት በዋናነት በሶስት ይመቀራል። አንደኛው የሚያስጠነቁ ዋርኒንግ ሳይንስ ማለት ነው፣ ዋርኒንግ ሳይን። ሁለተኛው ደግሞ የሚቆጣጠሩ ይሄ የሚቆጣጥሩ ወይ ምንም ሬጉላተሪ ሳይን። ሶስተኛው ደግሞ ኢንፎርሜሽን ኢንፎርሜሽን የሚሰጥን ማለት ነው፣ ወይ ደግሞ ኢንፎርሜሽን ሳይን። በነዚህ ውስጥ ደግሞ የየራሳቸው አላቸው ማለት ነው። አንደኛው በሶስተኛ ስንጀምር መረጃ የሚሰጥ በራስ በውስጥ ሁለት አለው። አንደኛው ራሱ መረጃ የሚሰጥ ሁለተኛው ደግሞ አቅጣጫ የሚጠቁምልን ማለት ነው። ሁለተኛው የምናየው ደግሞ የሚቆጣጠሩት በውስጥ ምን አለው? ሶስት ይዘዋል። አንደኛው የሚከለክሉና የሚያስገድዱና ቅድሚያ የሚሰጡ ማለት ነው። ስለዚህ የሚያስገድዱ ወይም ደግሞ አድርግ አታድርግ፣ እና ዋርኒንግ ሳይን እነዚህ ባለፈ አይተናል ማለት ነው። በመጨረሻ ላይ ግን በመጨረሻ ላይ እንዳትሄዱ በመጨረሻ ላይ አጠቃላይ የዓለም አቀፍ የመንገድ ዳር ምልክቶች አጠቃላይ ሪቫይስ ወይም ደግሞ አጠቃላይ እነግራቸዋለሁ። ትንሽ የመጨረሻ ማረፍ ስለሆነ ዛሬ የዓለም አቀፍ የመንገድ ዳር ምልክቶች የመጨረሻ ስለሆነ መጨረሻ ላይ እንትና ስጠት አሰጣቸዋለሁ ቲፕ ማለት ነው። ስለዚህ ዛሬ የምናየው ስለምንድን ነው? ቅድሚያ የሚሰጥ ወይም ደግሞ ቅድሚያ ያለ ወይም ደግሞ ቅድሚያ ሲጠየሙ ለማት በሚቆጣጠሩት ውስጥ ውስጥ ያሉት ማለት ነው። በሚቆጣጠሩ ውስጥ ሶስት አሉ ብለናል። ስለዚህ አሁን የምናየው እናየው ምንድነው ቅድሚያ የሚሰጡ እነዚህ የሚያስገድና የሚከለክሉ ባለፈው አይተናልና እዛ ሄዳችሁ ማየት ትችላላችሁ። ወይም ደግሞ መጨረሻ ላይ ትንሽ አንድ ሁለት ሰጣችኋለሁ ማለት ነው። ስለዚህ ቅድሚያ የሚሰጡ ማለት እነዚህ የዳር ምልክቶች ቅርጻቸው የተለያየ ሲሆኑ የተለያየ አሁን ለምሳሌ የሚያስጠነቅቁ ሶስት ማዕዘን አለችው ወይም ደግሞ ሶስት ማዕዘን ናችሁ ብለናል። እንደዛ አይነት ማለት ነው የሚያስጠነቅቁ ስለዚህ መደባቸው ነጭ ናቸው፣ ዙሪያቸው ደግሞ በቀይ የተቀባ ነው። መልእክታቸውም ደግሞ በጥቁር ያሰላልፋል ብለናል። ይህ ይሄ ግን ቅድሚያ የሚሰጡ ወይም ደግሞ ቅድሚያ ያለ የሚል ትዕዛዙ ደግሞ የተለያየ ነው። የተለያየ ቅርጻቸው ማለት ሊኖር ይችላል። ወይም ደግሞ ስቶፕ ዶ እንደዛ አይነት በመሃል ላይ አስገባ እንደዛ አይነት ሊኖር ይችላል። ስለዚህ በተለያየ መልኩ በተለያየ መልኩ መልኩ ቅድሚያ እንዳለን ወይም ደግሞ ቅድሚያ እንደሌለን ያሰላልፉልናል ማለት ነው። ስለዚህ ቅድሚያ ቁመህ ቅድሚያ ስጥ፣ ወይም ደግሞ ስቶፕ ቁመህ ቅድሚያ ስለአብዛኛው በምንድን ነው የሚተከሩት? በመገናኛ ወይም ደግሞ በመዞሪያ ላይ ወይም ደግሞ ዛ ክብ ካለ ይሄ በቀኝ ይሄ ዞረ ካለ አንተ በዚህ እንትጨመር ከሆነ ለአንተ ምንባል ስቶፕ ትባል ቁመህ ለዚህ ታሰላልፏለህ ማለት ነው። ስለዚህ በመገናኛ መንገድ ላይ ለተላላፊ ቅድሚያ ስጥ። ለተላላፊ ማለት ለእግረኛ ማለት ነው። እንደምታይ ስክሪን ላይ። ከዛ ደግሞ ከፊት ለፊት የሚመጣ ተሽከርካሪ ቅድሚያ ሰጥ። ይሄ ማሳያቸው። ከፊት ለፊት ለሚመጣ ተሽከርካሪ ቅድሚያ ሰጥ። እንደዛ ሆኖ ምን ይሆናል ማለት ነው? እንደዛ እየሄድክ ሆነ ምን ማለት ነው? ከፊት ለፊት ለሚመጣ ተሽከርካሪ ቅድሚያ ሰጥ ማለት ነው። ለፍልክት የሚመጣ ስካታሪ ቅድሚያ ስለሽ። ከዛ ከዚህ ምልክት ጀምሮ ቅድሚያ አለህ። ይሄ ደግሞ እንደዛ አይነት ለምንድነው፣ ምን ሮምቦስ ነው ምን ነበር፣ እንደዛ አይነት ይተከላልና፣ ይሄ ብጫ ነው የተሞላ። ስለዚህ ከዚህ ጀምሮ ቅድሚያ አለ ወይንም ለአንተ ቅድሚያ ይሰጣል ማለት። ስለዚህ እቺ እንደዛ ከሆነች ደግሞ ምን ይሆናል ማለት ቅድሚያ አለቀ፣ ያንተ ቅድሚያ የቅድሚያ አለ የሚል ምልክት መጨረሻ ማለት ነው ማለት ነው። እሺ እነዚህ ቅድሚያ የሚሰጡ ወይም ደግሞ ቅድሚያ አለ የሚሉ የዓለም አቀፍ የመንገድ ደረጃ ምልክቶች በሚቆጣጠሩ ውስጥ የሚገኙ ማለት ነው። ስክሪን ላይ እንደምታዩት እነዚ ይመስላሉ። እንዳልኳችሁ በሰፊ እናየዋለን። በፊት ወይም ደግሞ እያንዳንዳቸው ለጊዜው እንዳልኳችሁ ማቴሪያል የለኝም። ስለዚህ ማቴሪያል ከተሟላልኝ በኋላ በዲቴል እናየዋለን። እስክሪን ስክሪን ላይ እንደምታዩት ይመስላል ማለት ነው። እሺ ሶስተኛው ምን ብለናል? መረጃ የሚሰጡ መረጃ የሚሰጡ ማለት ለእኛ የምንፈልገው ለኛ ነገር ወይም ደግሞ ለኛ የማያስፈልጉ ለአሽከርካሪ የማያስፈልጉ ነገር የሚነግሩን ወይም ደሞ መረጃ የሚሰጡን ማለት ነው። ለእኛ መረጃ ይሰጡናል። እዚህ መረጃ የሚሰጡ እነዚህ ምልክቶች ቅርጻቸው አራት ማዕዝን ናቸው። ከሌላ የምንለያቸው ምክንያት አራት ማዕዝን ናቸው አራት ማዕዘን ናቸው። ስለዚህ በሁለት ይመቀላሉ። እነሱ መደባቸው ደግሞ አብዛኛው ሰማያዊ ነው። መለክታቸው በነጭ ያስተላልፋሉ። አብዛኛው ማለት ዲ እንትናል ሊያደርገው ይችላሉ። ስለዚህ እነዚህ በሁለት ይመቀላሉ። አንደኛው መረጃ የሚሰጥ እራሱ ነው። ሁለተኛው ደግሞ አቅጣጫ የሚጠቁሙልን ማለት ዳይሬክሽን ማለት የሚጠቁሙልን ማለት ስለዚህ መረጃ የሚሰጡ ማለት ግልጋሎት የምናገኝበት ይጠቁማል። ማለት ግልጋሎት የምናገኝ የምናገኝበት ግልጋሎት የምናገኝበት ወይም ደግሞ ለእኛ መገልገያ የሆኑ እኛ የሚያስፈልጉን ነገር ማለት ነው። ለምሳሌ መኪና ሊባላሽ ይችላል። ስለዚህ የት ነው ጋራዥ የሚያሰራት ወይም ደግሞ ጋራዥ የት ይገኛል ምናምን ካለን በመንገድ ዳር ምልክት ማለት ነው። እንደዛ ብሎ የጥገና ይኸው እንደንተ ጥገና ብሎ ይነገረናል ማለት ነው ከዛ ደግሞ መኪናችን የት ነው ምናሳድራት ምናምን ካልነን ፒ ብላ ፒ ማል ፓርኪንግ ነው። ፓርኪንግ ብሎ እንደዛ ጨራር ወደ ግራ ሊሆን ይችላል። ይሄ ወደ ቀኝ ነው፣ በርቅ ላይነ ይሄ ደግሞ ወደ ግራ ወደ ግራ ሄድ ምናምን። ስለዚህ ፓርኪንግ ካለው ወይም ደግሞ መቆሚያ፣ ማረፊያ መኪና አለ። አሽከርካሪ እንደምታውቁት በሁሉ ጊዜ አዳዲስ ከተማ አዳዲስ ቦታ ስለሚሄድ እነዚህ በጣም ያስፈልጓት ነው። ከዛ የስልክ አገልግሎት ጥቆማ፣ የስልክ ያው እንደ ድሮ ነበሩት አሁን እንኳን ቢኖር አይመስለኝም። ፖሊስ ጣቢያ፣ ፖሊስ ጣቢያ እንዳለ ይጠቁማሉ። ፖሊስ ጣቢያ፣ ያው ፖሊስ ጣቢያ፣ አንዳንድ አደጋ ሊፈጠር ይችላል፣ የተለያዩ ነገራት ያስፈልጋል። ቀይ መስቀል፣ ማዲያ ማዲያ፣ ሀይ፣ አሁን እንትና ሊያልቅ ይችላል፣ ነዳጅ ወይም ደግሞ ቤንዚናችን ሊያልቅ ስለሚችል ማዲያ የት እንዳለ ይጠቁመናል። ሆቴል፣ ማሳደሪያ፣ ቡና ቤት፣ ሬስቶራንስ የተለያዩ ማለት ነው እኛ ይጠቁም የሚባለው ምን ያደርጋል ይጠቁምናል ማለት ነው እሺ ከዛ ሁለተኛ አቅጣጫ የሚጠቁሙ በጣም ይሄ ወይ ደሞ አቅጣጫ መልካች በጣም ነው ይሄ ማንኛው ሰባውቆ ጥሩ ነው እላለሁ እኔ ማለት ነው ማንኛው ሰባውቆ ጥሩ ነው እነዚህ ይተከላሉ ወይ ሆነ ወይ በመገናኛ አካባቢ ወይ ደሞ ሞዘሪያ አካባቢ የበዛበት አካባቢ ነው እንትና የሚያርብ አሁን ይሄ ይነገረናል። ለምሳሌ መገናኛ የምንሄድ ነው ከሆነ መገናኛ ይላልና፣ ስንት ኪሎ ሜትር ነው? ሰባት ኪሎ ሜትር ሊሆን ይችላል። እንትና ይሄ ምንድን ነው? ቃሊቲ፣ መካኒሳ፣ ሀና ማርያም፣ የተለያየ ብቻ በአዲስ አበባ ውስጥ ስላለው እና አዲስ አበባ እንትናል የተለያየ ከና ኪሎሜትራቸው ይነግራል በስ ምን ሊሆን በአቅጣጫ በተለያየ ምክንያት ይነግረናል ማለት ነው። ስለዚህ እኛ እኔ በጣም ነው እነዚህ የሚገርሙ ወይም ደስ የሚል ምክንያት እኔ አዲስ አበባ አዲስ ምን ሲገባ ምን አጋጣሚ መሰዳቸው ሶስት ቀን ካረኩት በኋላ ያው ስልኬ እሰረቃለሁ። እዛ ስታዲየም አካባቢ ይሰረቃሉ እና ስልኬ በኖርብ ያለችበት በማፕ ወይም ደግሞ ካርታ ተጠቅሜ ነበርኩት። ከዛ በኋላ ምን እንደነካኝ ያው ሰረቁኝ። ከዛ በመቀጠል እነዚህ አይነት እያየሁት ወይም ደሞ ቃሊት ቤት እንዳለ ሀና ማርያም ቤት እንዳለ ስንት ኪሎ ሜትር እንደቀረኝ ምናምን፣ በዚህ መሰረት እንትና እያረኩት ወይም ደሞ እያነበብኩት እየተረዳሁት ወደ ቤት የመጣሁበት ጊዜ አለ ማለት ነው። ስለዚህ ሰው አልጠይቅም። በዛን ጊዜ ሰው ለኔ ቀቀመኛዬ ነው ወይ ደም ደመኛዬ ነው አስቡኝ እንግዲህ በዛን ጊዜ

ራሳቸው መረጃ የሚሰጡት ብለናል ማለት ነው። ስለዚህ አሁን አጠቃላይ እናየዋለን ማለት አጠቃላይ ጥሩ አጠቃላይ አጠቃላይ ማለት ነው። እንደዛ ነው ተወዳ ያዝማዛት ወደማ እሺ፣ አሁን ምን ዓለም አቀፍ የመንገድ ዳር ምልክቶች ማለት ዓለም አቀፍ ይዘት ያላቸው ወይም ደግሞ በኢትዮጵያ ብቻ አይደለም፣ ግን አብዛኛው በዓለም አቀፍ መንገድ ዳር ምልክቶች ወይም ደግሞ ዓለም አቀፋዊ ይዘት ያላቸው ሆኖ የመንገድ ሁኔታ አስቀድሞ የሚነገር ነው ነው። በሃምሳ ሜትር ርቀት ተተኩሎ ይቆያል ማለት ነው። ስለዚህ እኛ ተገቢ ጥንቃቄ እንድናርግ የሚያግዙ ናቸው። ስለዚህ በሚያስተራፍ መልክ በሶስት ይመቃል ብለን አንደኛው የሚያስጠነቅቁ ነው። ደግሞ ዋርኒንግ ሳይን ማለት የሚያስጠነቅቁ ማለት መደባቸው ነጭ ሆነው በዙሪያቸው ቀይ ተቀባ ነው። ቀይ ቀይ ካሊ ማርከር ቀይ ማርከር አፍ ምን ብለናል የሚያስጠነቅቁ ነው። ሶስት ማዕዘን ናቸው ምን ሶስት ማዕዘን ናቸው። መደባቸው ነጭ ነው። ይሄው ነጭ ነው። የሚያሳራት መልእክት ደግሞ ደሞ ምንድነው በጥቁር ነው የሚያሳራት መልእክት በጥቁር። አሁን ይሄ አስጊ ምን ደግሞ በጣም በጣም አስጊ የሆነ መንገድ አለ ማለት ነው በፊታቸው። ይሄ ደግሞ ወደ ወደ ግራ የሚጣጠፍ መንገድ ስላለ ጠንቀሽ ከርክር ይሄ ደግሞ ወደ ቀኝ የሚታጠፍ መንገድ ስላለ ጠንቃሽከርክር። ዝሮም የሚመለስ መንገድ ስላለ ጠንቃሽከርክር። እነዚህ የሚያስጠነቁ ለኛ ነው ጥንቃቄ የሚሰጥን የሚሰጡ ማለት ነው። ይሄ ደግሞ ጠመዝማዛ ጠመዝማዛ መንገድ ስላለ ጠንቃሽከርክር ይልናል ማለት ነው። ይሄ ደግሞ በጣም የሆነ መንገድ ስላለ ዳገታማ መንገድ ስላለ ጠንቃሽከርክር ይልናል። ይሄ ደግሞ ቁልቁላታማ መንገድ ስላለ ጠንቃሽከርክር ማለት ነው። ተማሪዎች እየበዛበት ቦታ ስላለት ጠንቀቅ አሽከርክር ይለና። ስለዚህ ይሄ ደግሞ አሁን ቀይ ቢጫ አረንጓዴ ቀይ ቢጫ አረንጓዴ ማለት የትራፊክ የትራፊክ መብራት ስላለ ጠንቀቅ አሽከርክር። በቃ የተለያየ እዚህ ማለት የተለያየ መልእክት ሊያስቀምጥ ይችላል። ስለዚህ እዚህ ያለ አሁን እንደዛ ከሆነ ምን አለ ማለት ነው? የሆነ መጋነኛ መስቀለኛ መንገድ ስላለ ተጠንቃሽከርክር ልናችኋል። በግራ በኩል እየጠበበ ስለሚሄድ ተጠንቃሽከርክር ይለናል ማለት ልክ። ይህቺ ደግሞ በቀኝ በኩል እየጠበበ ስለሚሄድ ተጠንቃሽከርክር ሁለተኛ ደግሞ በሁለት በኩል እየጠበበ ስለሚሄድ ጠንቀሽ ከርክር ይለናል። ማሻለኪያ መንገድ ስላለ ጠንቀሽ ከርክር ይለናል። እንስሳት እንስሳ ይበዛበት ቦታ ስላለ ጠንቀሽ ከርክር። ትምህርት ቤት ይበዛበት አካባቢ ስላለ ጠንቀሽ ከርክር። ብዙ ብዙ ነገር አሉት ማለት ነው። ዋርኒንግ ሳይን የሚባል ብዙ ናቸው፣ በጣም ብዙ የሚባል ማለት ነው። ለአጠቃላይ የሚሆን ይሄ ይበቃቸዋል ማለት እንትና ነው። ይሄ በየ በየዮን ኮንሰፕት ተያዛችሁ ወይም ደግሞ ትንሽ መለያ ክሬለ መለያ እንዳልኳችሁ ምቋጥር በምድ ነው። መደባቸው ነጭ ናቸው። እዚህ ጋር በቀይ የተቀባ ነው። መልክታቸው ደሞ በጥቁር ያስተላልፋሉ። ቅርጻቸው ደግሞ ሶስት ማዕዘን ናቸው ብለናል። እሺ፣ እነዚህ ከያዛችሁ፣ ሌላው በስዕሉ ወይም አሁን ምን አለ መንገድ የሚጠጉን ታሉት ድልድይ ያለ አሁን ድልድይ እንደዛ አድርጎ እንደዛ ዲንዲ አለ ይለና ስለዚህ የተለያዩ ሊነግረን ይችላል። ስለዚህ ዋናው ኮንሰፕት ወይም ደግሞ መሰረቱ ከያዝንን አይጠፋም ማለት ነው። እሺ፣ አሁን የሚቆጣጠሩት የሚቆጣጠሩ በሶስት ይመቀራል። አንደኛ የሚከለክሉ አታድርግ ነው። ሁለተኛው ደግሞ የሚያስገድዱ ደግሞ አድርግ ይላል ማለት ነው። ስለዚህ ሶስተኛው ደግሞ ቅድሚያ የሚሰጡት አሁን እያየን ነበር ነው። ታዲያ የሚከለክሉ ስናየው ክልክል ናቸው ክልክል ናቸው። ዙሪያቸው የሆነ ቅርጻቸው ክብ ናቸው። ቅርጻቸው ክብ ናቸው። መደባቸው በነጭ ነው። የሚያሳርፉት መልእክት በጥቁር ነው። ምን ብለናል? የሚያሳርፉት መልእክት በጥቁር ነው። እሺ ለምሳሌ እንደዛ ካለ ምን ማለት ነው? አሁን ቀጥ ብለህ እየሄድክ ወደ ግራ ወደ ግራ ወደ ግራ መታጠፍ አይቻልም። አሁን እነዚህ የሚቆጣጠሩት በመቅጣት ላይ ትልቅ እንትን አላቸው። ወይም ደግሞ የመጣጥ የመቅጣት ኃላፊነት በጣም በጣኛው ከፍተኛ ነው። የቆጣጠሩ እነዚህ መልእክት እነዚህ ህግ ካላከበርክ ትቀጣለ ማለት አደጋ ተደርሳለ ትቀጣለ። የለም ዝሮ መመለስ አይቻልም ወይ ደግሞ ወደ ግራ ወደ ግራ ዝሮ መመለስ አይቻልም። ልክ እንደዛ ሆኖ ወደዛ ሊያደርግ ይችላል ልክ እንደዛ ሆኖ ወደዚህ ወደ ግራ መታጠፍ አይቻልም። ወደ ግራ ዙሮ መመለስ አይቻልም። ሌላ ብዙ አሉ። ጥርንቧ መንፋት አይቻልም። ከ አርባ ቶን የጫነ ጭነት ማለፍ አይቻልም። ከባድ ተሽከርካሪ በዚህ ማለፍ አይቻልም። የተለያየ ነገር ደርግ በማለፍ ማለፍ አይቻልም። የሚያስገድም ክብ ናቸው። ይሄ መልእክታቸው በነጭ ያስተላልፋሉ። መደባቸውን ግን ሰማያዊ ነው። ከ ከሚከለከሉት ይለያሉ። አሁን የሚከለከሉት ለምሳሌ ለምሳሌ ላስቀምጥላችሁ የሚያስጠነቅቁት ብለናል። እንደዛ ብለናና በሚቆጣጠሩት ውስጥ ደግሞ የሚከለከሉት ልዩነታቸው ይያዛችሁ። ይሄ ደግሞ ሰማያዊ ነው፣ ነጭ ነው። ከአሁን በኋላ ይሄ አድርግ ነው። አሁን ለምሳሌ ቀሱ በሚያመለክተው አማራጭ መንገድ አለክ ማለት ነው። ምን ማለት ነው? በግራ ወይም በቀኝ ማለፍ ትችላለ ማለት ነው። ይሄ ነጭ ብላጅ ያዙና፣ ይሄ ቀሱ በሚያመለክተው ዝሮ ይለፍ ማለት ነው። ቀሱ በሚያመለክተው እዚህ ውስጥ የተጻፉ ወይም ደግሞ እዚህ ምልክት ያለው ምልክታቸው አይተን ማድረግ ነው። ከሌላ ምንም ምክንያት የለው። ምልክታቸው አይተን ማድረግ ነው። ሰላሳ አሁን ሰላሳ ከሰላሳ በላይ መሄድ አይቻልም። ምንድነው አድርግ ነው ህግ ነው። ሰላሳ ብሎ ይሄ ደግሞ ሊዘጋው ይችላል። ስለዚህ ፍጥነት ወሰን ተጽፎ የነበረ ምን ማለት ነው? መጨረሻው ማለት ነው። እንደዛ ካደረገ እሺ፣ ቅድሚያ የሚሰጡ ቅድሚያ የሚሰጡ ደግሞ ከሌላ ምን የምንለያቸው? ምክንያቱም ለምሳሌ ሊሆናቸው ይችላል ይሄ ለተላላፈ ቅድሚያ ስጥ ነው ይህ ደግሞ ቁሞ ለሌላ ሰው ቅድሚያ ስጥ ማለት ነው ይሄን ሌላ ተሽከርካሪ ቅድሚያ ስጥ ማለት ነው ከዛ በመቀጠል የምናያለን መረጃ የሚሰጥ ማለት ነው መረጃ የሚሰጡ ቅርጻቸው አራት ማዕዘን ነው ብለናል ቅርጻቸው አራት ማዕዘን ነው በሰማያዊ ይቀባል አብዛኛው መልዕክታቸው ደግሞ በነጭ ያስተላልፋል ማለት መረጃ የሚሰጡ እራሱ መረጃ የሚሰጥ አንደኛው ሁለተኛው ደግሞ አቅጣጫ የሚጠቁምልን ማለት ነው መረጃ የሚሰጡት የፖሊስ ጣቢያ ሊሆን ይችላል። ሆስፒታል ሊሆን ይችላል። ቀይ መስቀል ሊሆን ይችላል። መድያ ሊሆን ይችላል። ጥገና ቤት ሊሆን ይችላል። ስርክ ሊሆን ይችላል። የተለያየ ነገር ይጠቁምልናል ብለናል። ሌላኛው ደግሞ አቅጣጫ የሚጠቁምልን አቅጣጫው ወይም ደግሞ ርቀት የከተማ ሊሆን ይችላል። ርቀት የ የተለያየ የተለያየ ቦታዎች ታዋቂ የሆኑ ቦታዎች የሚያረጋል ማለት ነው። ይጠቁምልናል በየት አቅጣጫ እንዳሉ ስንት ኪሎ ሜትር እንደቀረ እነዚህ ይጠቁማል ማለት ነው። እነዚህ ይመስላል ማለት ታያችሁ ከሆነ አላቅም እነዚህ ይመስላሉ መስላሉ። አንደኛ የሚያስጠነቁቁ አለም አቀፍ መንገድ ዳር ምልክቶች ከዛ ደግሞ የሚቆጣጠር የሚቆጣጠር በሶስት ናቸው። አንደኛ የሚከለክሉና የሚያስገድድና ቅድሚያ የሚሰጡት ከዛ በመቀጠል ቁጥር መረጃም ሰጥ መረጃም ሰጥ ደግሞ መረጃም ሰጥ አንድራሳለ ከዛ ደግሞ የሚቆጣጥ የሆነ ቅድሚያ አም ሶሪ፣ ያ ምንድን ነው? አቅጣጫ የሚጠቁምልን አቅጣጫ የሚጠቁምል አንድ ሁለት ሶስት አራት አምስት ስድስት ስድስት ናቸው ማለት ነው። ወይም ደግሞ ላፕቶፕ ሌላ ላፕቶፕ ከመጣ በኋላ በእያንዳንዱ ማለት ፈተና በጣም ነው የሚመጡ እነዚህ በደምብ ማወቅ ስላለብን እነዚህ በጣም አስፈላጊ ናቸው። እናንተ ደግሞ ምን ማድረግ አላቸው፣ ጻፉ 60 አሁን እዚህ ጋር ስትስሉ፣ እንደዛ ብላቸው ስትስሉ በቃ ይሄ ነው እዛ እዛ ብላክ ቦርድ ስታይሆን ጽፈ ያላችሁ ምን፣ ወይም ደሞ ደብተር ላይ አትጽፉም። እየጻፋችሁ ያላችሁ ምንድነው አይሙራችሁ ላይ ነው የጻፋችሁ ያላችሁ፣ ዝም ብላችሁ ሳትጽፉ አይናችሁ አይታችሁ። አዎ ለጊዜው ምን ይመስላል ይሄ ሆነ፣ ምንድነው ይሄ አሁን በድብቅ አእምሮአችን መያዝ ከፈለግን ምን አለብን መጻፍ አለብን። እዚህ ጋር ስንጽፍ አእምሮአችን ውስጥ ይሄ ጻፍነን ነው እየቀረጽነን ነው ያለ። ስለዚህ ቀረጽ አርጎ ጽፎ ይዟል ነው ውስጥ ይዟል ማለት። ስለዚህ ዝም ብለን እንትና ካረግነን ማለት ይዋሻል ነው። ዝም ብሎ እንደ እንደ እንደያዝ ነው መስሎ ይሰማናልና ከዛ በኋላ ግን በሁነት ስናየውን በፈተና ላይ ሲመጣ ምን ያደርጋል ያዋዘበ ይሁን ግራ ያጋባናል ማለት። ስለዚህ መጽሐፍ አለባችሁ ምን ማድረግ አለ፣ መጽሐፍ አንደኛው፣ ከዛ መሳል አለባችሁ። ስትሱሉ ምን ይሆናል በውስጣችሁ ተቆርጾ ይቀራል ማለት ነው። ምንም ማንም ከዛ በኋላ አይወጣም ማለት ነው። በውስጣችሁ ከተጻፈ በኋላ ማለት ነው። እሺ የዛሬ ትምህርታችን ይህ ይመስላል። ዓለም አቀፍ የመንገድ ዳር ምልክቶች ይህ ይመስላሉ። ባለፈ በሰፊ አይተናል። ዛሬ ደግሞ ጠቅላላ አድርገን በሰፊ አይተናል። የሚመጣ ደግሞ ዓለም አቀፍ የትራፊክ መብራት ነው የምናየው። ስለዚህ እናንተ ደግሞ ይህ ብደምድ እያያችሁና ወደ ሌላ ሼር እያረጋችሁ ሰብስክራይብ እያረጋችሁ መባረታት ይሆናል ለእናንተ ደግሞ በጣም እንደምትም እንደምትጠቅማችሁ እርግጠኛ እርግጠኛ ነኝ። በኮሜንት ላይ ላይ ደግሞ ይሄ ቢጨመር ይሄ ቢቀነ አበቀኝነት ትንሽ የላዛ እንትናለኝ ያው ሁለተኛ ቋንቋ ስለሆነ ነው። ከዛ በመቀጠል ደግሞ አልናገርም ብዙ እኔ መስማት ነው እንጂ ነው ማንበብ ነው እንጂ ብዙ ስለማናገር በዛ ነው ይመስለኛል። አሁን ግን ሂደት በሂደት ለውጥ እያመጣሁ ስለሄድኩት ያው እናንተም እንደምትጠቁማችሁ እርግጠኛ ነኝ። እንደዛ አይነት ቻናላት ደግሞ ሰብስክራብ እያደርጋችሁ ምን አለ አንድ መጽሐፍ እያነበብኩ ምን አለ በዓለም ላይ የሆነ ኢ ሰብአዊ ወይም ደግሞ ኢ ምንድን ነው ይሄ ውሸት የበዛበት እውነት የሚናገሩ ሰዎች ስለሌሉ ነው፣ ወይም ደግሞ እውነት የሚናገሩ ሰዎች ዝም ስላሉ ነው ይላል። አስባችኋል? ወይም ደግሞ በሀገራችን ኢትዮጵያ ስናየው ዘረኝነት የበዛ ፖለቲካ ሲባል ፖለቲካ አቋም ያለው ፖለቲካ ትክክለኛ ነው፣ ወይም ደግሞ ሀገራዊ የሆነ ፖለቲካ ወይም ደግሞ ሀገራዊ የሆነ የአንድ ሀገር ወደፊት በዚህ በዛ ሀሳብ በዚህ በዚህ ምክንያት ወደፊት አስከጃለሁ ወይም ደግሞ ወደፊት ይዜ ይሄዳለሁ የሚል እኮ ትክክለኛ ነው። ስለዚህ አለ የአንድ ብሔር ሆኖ የአንድ እንትና ሆኖ ይሄ የበዛበት ምክንያት እንደ ሀገር የሚያስብስብ ስለጠፋ ነው ወይም ደግሞ ጥሩ ነገር የሚናገር ሰው ስለጠፋ ነው። ምን የተንጫጨ ያያኛው አሁን ዘረኝነት ምክንያት የበዛበት ምክንያት እነሱ በሚዛን ላይ ስናስቀምጠው እነሱ በአራት እጥፍ አምስት እጥፍ ስለእንትና ስላረጉ ነው ወይም ደግሞ ስለከበዱ ነው ወይም ደግሞ በጣም ስለሚናገሩት በማህበራዊ ሚዲያ ይሁን ይችላል በተግባር ሊሆን ይችላል ስለዚህ ይሄ የምናሸንፈው እንደዛ አይነት ዩቲዩብ ወይም ደግሞ እንደዚህ አይነት በማህበራዊ ሚዲያ ስንቆጣጠር ብቻ ነው እኔ በሙያ ላይ ከያዝኩት ሌላኛው ደግሞ በሌላ ይዛል ማለት ስለዚህ እንደዚህ አይነት ቻናላት የኔ ብቻ ሳይሆን የኔ ተውት ትግረም በታርኩት ምንም አይመስለኝም ግን የሌላ እንደዛ አይነት ተቃምጥልት ካለ ግን ሰብስክራይብ እያደረጋችሁ እንዲያደግ አጉዙት። ለሁላችን ነው። ስለዚህ የዛሬ ትምህርታችን ይህ ይመስላል። ከመዝጋታችን በፊት ግን የምትሄድበት ቦታ ካላወቅ ምን ይሆናል ማለት ነው ሁሉም ቦታ ያስጌዳል? እስኪ እናንተ እስኪ ኮሜንት ላይ አሳውቁ። ስለዚህ የዛሬ ትምህርታችን ይህ ይመስላል። አብራችሁ ስለቆያችሁ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ እስከምንገናኝ ባይ